ኢትዮጵያ ከገጠሟት ማህበራዊ ኢኮኖሚያዊና ፖለቲካዊ ስብራቶች በመላቀቅ ሁለንተናዊ ብልጽግናዋን ለማረጋገጥ ወሳኝ የታሪክ ምዕራፍ ላይ ትገኛለች። ይሁንና ይህንን ተስፋ ሰጪ ምርታ የኋልዮሽ ለመጎተት የሀገር ውስጥ ባንዳዎች ከታሪካዊ ጠላቶች ጋር በማበር ሀገር ከያዘችው ግብ ለመግታት ሰላምን እያደፈረሱ ይገኛሉ። እንደ ህዝብ ተወካዮች ምክር ቤት አባላት ገለጻም አስተማማኝ ሀገራዊ ሰላምን ለማረጋገጥ መንግስት ምን እየሰራ ነው? ከህዝብ ተወካዮች ምክር ቤት አባላት ለኢፌዴሪ ጠቅላይ ሚኒስትር ዶክተር ዐቢይ አህመድ የቀረበ ጥያቄ ነው። በአንዳንድ አካባቢዎች የሃይማኖት አባቶችን በመግደል፣ ትምህርት ቤቶችን በማፍረስ፣ ህፃናት እንዳይማሩ በማድረግ፣ የህዝብን አገልግሎት ተቋማትን በማፍረስ እና በመዝረፍ እና ሌሎች የጭካኔ ተግባራትን በመፈጸም ላይ የተሰማሩ ኃይሎችን ለመቆጣጠርና ህገ መንግስታዊ ኃላፊነት ተግባራዊ ለማድረግ እየተሰሩ ያሉ ስራዎች ላይ ተጨማሪ ማብራሪያ ሊሰጡ አንዳንድ መረጃዎች እንደሚጠቁሙት የህዋቱ የአዛውንቶች ቡድን ከሻቢያ ኃይሎች ጋር ግንባር ፈጥረው ለጥፋት እየተንቀሳቀሱ መሆኑ ይሰማል። በመሆኑም ሉዓላዊነታችንን የሚዳፈር የሻቢያ እንቅስቃሴ ለመክታት እየተሰሩ ያሉ ስራዎችና በአጠቃላይ አሁናዊ የትግራይ ክልል የሰላም የጸጥታና የፖለቲካ ሁኔታ በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጡ ኢትዮጵያ የዘንድሮን ሰባተኛው ሀገራዊ ምርጫ ለማካሄድ ከፍተኛ ስራ ይጠበቅባታል። በቀጣይ የሚካሄደውን ሀገራዊ ምርጫ በስኬት ማካሄድ የሚያስችል መደላደል ተፈጥሯል ወይ ሌላኛው ለጠቅላይ ሚኒስትሩ የተነሳ ጥያቄ ሆኗል። በምርጫ የማያምኑ የህዝብን ድምጽ ለመቀበል ፈቃደኛ ያልሆኑ ስልጣን በኃይልና በጉልበት ብቻ ለመያዝ የሚመኙ ኃይሎች ደግሞ ዛሬም ምርጫ እንደማይካሄድ እና አስቻይ ሁኔታ እንደሌለ አስመስለው እየቀሰቀሱ ይገኛሉ። ክቡር ጠቅላይ ሚኒስትር፣ የቀጣዩ ምርጫ በክቡር ፕሬዝዳንቱ ንግግር እንደጠቀሰው ሰላማዊ፣ ተአማኒና ፍትሃዊ እንዲሆን በመንግስት በኩል ምን እየተሰራ ይገኛል? ሀገርን የከዱ ያሏቸው ታጣቂዎች ኢትዮጵያ ደካማ ሆና እንድትቆይ ለሚሹ ታሪካዊ ጠላቶች ተላላኪ የሆነው የሀገርን ሰላም ለማደፍረስ እየሰሩ ይገኛሉ ያሉት ጠቅላይ ሚኒስትር ዶክተር ዐቢይ አህመድ ችግር አለብኝ ከሚል ማንኛውም አካል ጋር ግን በሰላማዊ መንገድ ተነጋግሮ ሰላምን ለማስፈን መንግስት እየሰራ ነው ብለዋል። እኛ እንደ መንግስት ምን ተከተል ያላችሁ እንደሆነ አንደኛ ችግር አለብኝ የሚል የትኛውም ኃይል ጋር መወያየት ነው። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይህም መንግስት አይወያዩም ብሎ ቢያስብ አይገርምም። ማንም ሰው በሰላማዊ መንገድ ሕግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን፣ አሳይተናል። ሁለት ሶስት ጊዜ ልብ የገዙት እድሜያቸው የገባቸው ሰክነው እየሰሩ ነው።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 ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም፣ ምናምን ብሎ የሚያስቡ ሰዎች አሉ። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። እንኳን ዘንድሮ በባለፈው ምርጫ አካሄደናል እኮ እየተዋጋን እንኳን በባለፈው ምርጫ በዘጠና ሁለት እኮ ኤርትራ ጋር እየተዋጋ ምርጫ አካሄደናል እና ምን ለምርጫ ደግሞ ይህ ሁሉ ልማትም ያለማ መንግስት አሁን ለምርጫ ይቸገራል? እና እንደዛ አታስቡ፣ አትሞኙ፣ አትሸወዱ። ጠንከር ብላችሁ ወደ ምርጫ ግቡ። ደግሞ እንዲያሸንፋ እንድታሸንፉ እንዲቀናችሁም ደግሞ ምኞቴ ነው። የእኛ ፓርቲ አባላት ግን የዘንድሮ ምርጫ ዴሞክራሲያዊ እንዲሆን ብቻ ሳይሆን ልዩ ልዩ ድምፆች እንዲሰሙ በኃላፊነት እንሰራለን። እኛ የጠቅሎ የመውሰድ ፍላጎት እኛ ጋር የለም። በመደመር ነው ሁሉ ነገር የሚሆነው፣ ፓርላማውም ካቢኔው ማለት ነው። ከሌሎች የውጭ አካላት ጋር ተባብረው ኢትዮጵያን ሰላምን ለመንሳት የሚጠሩ ኃይሎችም ዓላማ ከሌለው እኩይ ተግባራቸውም እንዲቆጠቡም ጠቅላይ ሚኒስትሩ አሳስበዋል።